ሰሩ። ስንታት ያሰሩ ሶስት ከባድ ኃጢአትን ሰሩ። የመጀመሪያው አሮንና ሙሴ የሰሩትን በመጀመሪያ ሰዓተ ሌሊት ተለኩሶ በመጀመሪያ ሰዓተ መዓልት የሚጠፋውን የመቅረዙን ስርዓት ምን ያደርጋል? መብራት ባይበራ ቢበራ ምን ይጠቅመዋል? ለእግዚአብሔር ብለው አባቶች የሰሩትን ስርዓት ረሱ፣ ተዉት ይላል። ሁለተኛ ለእግዚአብሔር የሚቀርበውን መሥዋዕት የበጉን የፍሪዳውን መስዋዕት ለእግዚአብሔር መስዋዕት ተደርጎ ሳይቀርብ ለእኛ ስጡን እያሉ ለራሳቸው ፈንታቸውን ይወስዱ ነበር። እግዚአብሔር አይበላ አይጠጣ እያሉ እግዚአብሔርን በመናቅ በትዕቢት በእግዚአብሔር ፊት እንዲህ ያለ የኃጢአት ሰሩ። አረግደላችሁም ተዉ፣ እንዲህ ያለ የኃጢአት አትስሩ ብሎ ሰዎች ሲናገሯቸው በጉልበታቸው እየተመኩ በዱላ እየነጠቁ የእግዚአብሔርን መስዋዕት ለራሳቸው አደረጉ። እግዚአብሔርን መስዋዕት ለእግዚአብሔር እንድናደርግ እግዚአብሔር አምላካችን እርዳን። ለራሳቸው አደረጉ። ሶስተኛው የሚገርማችሁ የእግዚአብሔርን ቤተ መቅደስ ከሴቶች ጋር መቀጣጠሪያ ያደረጉት የኤሊ ልጆች የተሾሙት ማንን እንዲያገለግሉ ነበር? እግዚአብሔርን እንዲያገለግሉ ጭቡ ወንጉር ጉዳይ ሰዴ ወጀተን